ምንድን ነው የሚያስለቅስሽ መናገር አልነበረብኝም እሺ ወደፊት ተጋብተን ህይወታችን ህይወትሽን ላበላሽው እሱ ነው የምትፈልጊው እ ህይወትሽ እንዲበላሽ ነው የምትፈልጊው ወደፊት አብረን ቀጥለን ምናምን ነገር እኮ ወደፊት መናገር እችላለሁ ዝም ማለት እችላለሁ እኮ ነው ግን ህይወትሽ እንዲበላሽ አልፈልግም በጣም ነው እኔ ስለማፈቅርሽ ነው። ደና ህይወት ምመኝልሽ እኮ ለዛ ነው ልዴ አይመልሽ ስለማፈቅርሽ ነው። ከልቤ ስለማፈቅርሽ ነው። ከልቤ ባላፈቅርሽ አብርሽ መኖር ሆነ አያቅተኝም። ምን እንደማፈቅርሽ ወቂ፣ በጣም እንደማፈቅርሽ ታውቂያለሽ። ለዛም ነው ይህን ነገር የማደርገው እና እንዴት እንደማፈቅርሽ ታውቂያለሽ፣ በደንብ ታውቂያለሽ አንቺ ሰላም፣ ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ደህና ነኝ ልበል፣ ማለት ደህና ነኝ ማለት ነው የሚሻለው። ማለት ያው ምንም፣ አሁን ላይ እኔ ላይ ሁሉም ነገር የተደራረበ ያክል እየተሰማኝ ነው። ማለት በጣም ተሰምቶኛል። ይሄም ቪዲዮ ሰራላችሁ በጣም ቅስሜ ተሰብሮ ነው። በጣም ትልቅ ነገር ደርሶብኛል ማለት በቃ በህይወቴ በቃ ከህይወቴ በቃ አንዱን አካል አጥቻለሁ ማለት ይቻላል። ማለት በቃ ማጣት የሌለብኝን ነገር ነው ያጣሁት ዛሬ እና፣ አላውቅም ምን እንደምላችሁ አላውቅም። በጣም ጨንቆኛል ማለት ይሄ ነው ብዬ ለእናንተ ማስረዳት እራሱ አልችልም ማለት። በጣም የሚዘገን ነገር ነው፣ በጣም ከባድ ነገር ነው። በጣም ማለት ነውና ያው እኔ ላይ እየተካሄደ ያለው ነገር ምን እንደሆነ ምንም እየገባኝ አይደለም። በቃ ይሄ አመት ለምን እንደዚህ እንደሚሆን ምናምን ራሱ አላቅም። በቃ ማለት ምንም ነገሮች እንትን እያሉልኝ አይደለም። በሊንዳ በኩልም ካያችሁ ምንም ሊሳካልኝ አልቻለም። የነሱ ነገር ምናምን ነገር በቃ በቃ ምንም ነገር ከብዶኛል። ሁሉም ነገር ነው የከበደኝና ማድረግ ያለብኝን ነገር ራሱ አላቅም በዚህ ሰዓት። ማለት በጣም ግራ ተጋብቻለሁ። ማድረግ ያለብኝን ነገር እስከ ግራ እስከምጋባ ማለት ነው። በቃ ምን ምን ላርግ ብዬ እስከሚጨንቀኝ ድረስ ነው አሁን ግራ እየተጋቡ ያሉትና እኔ አሁን ምን እንደምላችሁ አላቅም። ብቻ ዛሬ ለእናንተ የመጠት የመጣሁት ይሄንን ነገር ያው እናንተም ነዛ። አሁን ሪናን ቀጥሬያታለሁ። ለሪና ምነግራት ነገር አለ። በጣም ማለት ይሄን ነገር ስትሰማ ምን እንደምትል አላቅም። እኔ እንጃ እግዚአብሔርን የመሬ ነው። በጣም ጨንቆኛል። በጣም ማለት ነው። ማለት ምን እንደምላችሁ አላቅም። ምን እንደሚባልም አላቅም። በዚህ ደረጃ ይሄ የበቃ የመከፋት ጥግ ነው። ማለት በቃ የስብራት ጥግ ነው። በቃ የህይወቴን እንዳልኳችሁ አንዱን አካልን ያጣሁት እና እኔ እንጃ። በቃ በህይወት ዘመናችሁ ስትኖሩ እኔ አሁን ያጣሁት ነገር ካጣችሁ በጣም በቃ ምንም የመኖር ትርጉማችሁ እራሱ አይገባችሁም። እኔ እዚህ ጋር ቆሜ ስታዩኝ ምናምን ነገር ደህና እንዳልመስላችሁ። ማለት በቃ ቀኑ ሙሉ ሳለቅስ ነው ያልኩት። በጣም ተሰምቶኝ ነበረ። እና አሁን በቃ ያው ከሪና ጋር ፍቅር እንደጀመርን ሁላችሁም ታውቃላችሁ ፍቅረኛ እንደሆነች ሁላችሁም ታውቃላችሁ ምናምን ግን አሁን ላይ ይሄን ነገር ስነግራት ያው ሁሉም ነገር ይቀራል በቃ ይቋርጣል ብዬ አስባለሁ ማለት ይሄ ነገር ስነግራት ከዚህ በኋላ እኔና እሷ አብረን ምን ሆንም አይመስለኝም እሷም አብረን እንሆን ብትለኝ እኔም አልፈልግም ማለት እንድትጎዳ ስለማልፈልግ ማለት ነው ያው የእኔ ችግር ስለሆነ እሷ እንድትጎዳ አልፈልግም። ብቻ አላቅም ምን እንደምላችሁ አላቅም። በህይወታችሁ አትፈተኑ። እኔ እንደዚህ አይነት በቃ እኔ በህይወት ዘመኔ ይሄ ነገር በቃ ምፈራው ነገር ነበር፣ በቃ በእኔ እንዳይደርስ ምፈራው ነገር ነው። እኔ ላይ የደረሰብኝና እኔ ምንም በቃ ማወራው ነገር ሁላ ግራ ገብቶኛል። በጣም ጨንቆኛል። በጣም ተደናግጭ ተደናግጫለሁ ምን ማድረግ እንዳለብኝ ሰማይ ምድሩ ነው የተደበላለቀብኝ። በቃ ህይወቴ ነው ጭልም ያለው ባንዴ። ተስፋዬ ነው በቃ ጭልም ያለው እንዳለ በቃ ያሰብኳቸው ወደፊት ያለምኳቸው ምናምን ነገሮች ናቸው በቃ በዚህ ምክንያት ምንም ተስፋ ቢስ ሲሆኑብኝ፣ ሁሉም ነገር አስጠልቶኛል። ሁሉም ነገር ማለት ነው። እና እኔ እንደዚህ አይነት መልላችሁ እንደምችል አላውቅም። ከዚህ በላይ በጣም ከፍቶኛል። በጣም ተሰምቶኛል በጣምም ጨንቆኛል። ያ ወደ እናንተ የመጣውትም ለዛ ነው። ምን ማድረግ እንዳለብኝ አላቅም፣ ግን በቃ መሆን ያለበት ነገር ይሆናል ማለት ነው። ያሳፍራል፣ ለመስማትም ማለት እናንተም ስትሰሙት በጣም ትደነግጣላችሁ፣ ከምላችሁ በላይ ትደነግጣላችሁ። በህይወት ዘመናችሁ እንደዚህ አይነት ነገር አይግጠማችሁ። ምንም አይደለም፣ ሌላ ነገር እምላችሁ ነገር የለም። በህይወት ዘመናችሁ ስኖሩ እንደዚህ አይነት ነገር አይግጠማችሁ በቃ ይሄ በቃ በጣም በቃ የህይወት የሰው ልጅ በህይወት ሲኖር ከዚህ የባሰ የከፋ ነገር አይገጥመውም። በቃ የመጨረሻው ነገር ነው ይሄ። የህይወት የህልውና ጉዳይ ነው ማለት ይሄን ነገር ከሌለ ለመኖር ራሱ አትጓጉ። እና በቃ የጨነቀኝ ለዛ ነው። ብቻ ሪና ስትመጣ እናንተም ትሰሙት አላችሁ፣ ሁሉንም ነገር ትሰሙት አላችሁ። ሪናንም እየመጣች ነው ያው እናንተም የምትሰሙት ነው የሚሆነው። መታ እስክነግራት በጣም ጨንቆኛል። ማለት መታ ራሱ እንዴት በምን አንደ በቴል ነግራት እንደምችል አላውቅም። በቃ በጣም በጣም በጣም ጨንቆኛል፣ ከምታስቡት በላይ ከምታስቡት በላይ ማለት ማለት በጣም በጣም ጨንቆኛል። በጣም እና እስኪ ትምጣና ለማንኛውም ያለውን ነገር እነግራታለሁ። የሆነ እዚህ ጋር መቆሚው ላይ እያስጠላኝ ነው ማለት ለምንድነው አሁን እየኖርኩ ያለሁት እስክል ድረስ በቃ በጣም እያስጠላኝ ነው ሁሉም ነገር በቃ። ለምንድነው ምን ከዚህ በኋላ ለምንድነው የምኖረው? ምናምን እያልኩ ነው አሁን፣ በቃ ለራሴ እንትን እያልኩ ያለሁት እና በጣም አስጠልቶኛል። ብቻ ቤተሰቦች ከዚህ በላይ እንትናል በላችሁ። እሷም እየደረሰች ነው፣ አብረን እንጠብቃት። ሁሉንም ነገር እሷም ከመጣች በኋላ የምትሰሙት ነገር ይሆናል። ቪዲዮ እስከመጨረሻው ድረስ ተከታተሉኝ

አንደውል እንዴት ነህ? አለሁ። እግዚአብሔር ይመስገን። ሰላም፣ እንዴት ናችሁ ፋሚሊ? ካወራሁ እኮ ቆየሁ። እንደዚህ ማርያምን ከተገናኘንም ቆይ። እንዴት ናችሁ ፋሚሊ? እኔ ትናንት ነበር። ሁለታችን አልተገናኘንም እስካሁን እና እኔ ደህና ነኝ። ይመስለናል ይሄን እግዚአብሔር ይመስገን። ምንድን ነው? ፊት ልክ አይደለም። ምን ሆነህ ነው? እኔ ጠርቶኝ ይደብረዋል እንዴ? ኑ ልሂድ። ምን ነው? ልሂድ አንተ። ልክ ምን ሆነህ ነው? ምነግርሽ ነገር አለ ማለት ይሄን ነገር ስነግርሽ ግን እኔ እንጃ እኔ ይህን ነገር ፈልጌው አይደለም ያመጣሁት በቃ ማለት እኔ አላቅም እኔ ከአንቺ መለየትም አልፈልግም በጣም እንደማፈቅርሽም ታውቂያለሽ በጣም ነው የማፈቅርሽ እኔ ሁላችሁንም ሁላችሁንም ነው ቤተሰቦች እኔ እናንተ ፊት ለፊትም ነው የምነግራት ማለት ሁላችሁም እንድታውቁ ስለፈለኩኝ ነው ዛሬ ስንለያይም ስንገናኝም አብራችሁን ነበራችሁ አሁንም ስንለያይም ሁሉም ሰው ይወቅ ብዬ ነው። በቃ መለየት አለብን። የምንለያይበት ግድ የሆነ ምክንያት መጥቷል። በቃ ያንን ነገር ደግሞ አምን መቀበል አለብን። እኔ ምንድነው ምንድነው የምትለው? ምን እንደምልሽ አላውቅም። እኔ ምን ብዬ እንደምነግርሽ ራሱ አላውቅም ሪና፣ በቃ ምን እንደምልሽ አላውቅም። በጣም ግራ ገብቶኛል። ምን ያደረኩ ነገር አለ አንቺ አይደለሽም አንቺ ምን አደረግሽኝ አንቺ ምንም አላደረግሽኝ እና በምን ምክንያት ነው እንለያየው ምን ያስጠነቀ ነው? ምንድን ነው? ዛሬ ጠዋት ሐኪም ቤት ሄጄ ነበር። እሺ። ዛሬ ጠዋት ሐኪም ቤት ሄጄ ነበርና ለሌላ ጉዳይ ፈልጌው ሙሉ ምርመራ አድርጌ ነበረ። እናም ያው መውለድ የምር እን ፍራንክ ልታረገኝ ፈልገ ነው ማለት? እየቀለድኩ አይደለም፣ ሪና፣ እየቀለድኩ አይደለም። እኔ መውለድ አልችልም። በቃ መውለድ እንደማልችል ተነግሮኛል። በቃ ስለዚህ እኔ ቃሉን እራሱ መጥራት አልችልም። በጊዜ እኔ ያመኛል። በቃ እኔ ቃሉን እራሱ ጠራው ያመኛል። እንዴት ነው እንደዛ ሊሆን የሚችለው? እሺ ንገረኝ፣ ቀስ ብሎ ምንድን ነው? ማን ነው እንደዚህ ያለ ዶክተሮቹ ናቸው። ሙሉ ምርመራ አድርጌ ነበረ በዛው ይሄን ውጤት በቃ። አይ እንደዚህ እኮ በቀላሉ እንዴት ነው እንደዚህ? እሺ ሌላ አኪም እንዴት እንሄዳለን። አውቀውም ተሳስተውም ሊሆን ይችላል አይደለም? በቃ እኔ አንድ ጓደኛዬ ነበረ እና ይሄን ነገር ለማረጋገጥ ዛሬ እንሂድ ብሎኝ ነበር። ይህን ነገር ለማረጋገጥ እንደኔ እሱ ለማረጋገጥ የዘረመል ምርመራ ሊሰጥ ምናምን ሄዶ ይሄንን ነገር ሊያረጋግጥ ሄዶ ነበርና እኔም በዛው ሰጠሁኝና፣ ከዛ ውጤቱን ሲነግሩን ግን እኔም ወልዳልች። የምር እየቀለድክ ነው? ምንድነው? እየቀለድኩ ነው የምትይኝ? የምሬ ነው፣ እየቀለድኩ አይደለም። በዚህ ይቀለዳል? እና ምንድነው፣ እራሴ ላይ አሟርታለሁ እንዴ? በዚህ ይቀለዳል? በዚህ ይቀለዳል ወይ? ለምንድን ነው የምቀለደው? እንድጮህብሽ አታርጊኝ፣ በእናትሽ በጣም ስሜት እየሆንኩ ኖሪና በጣም ስሜት አይየው እንኮ ነው። በቃ ጮብሽ ምናምን አታድርገኝ። እኔ መናገር በቃ እኔ እና አንቺ አብረን ሆነን ተጋብተን መውለድ አልችልም። እኔ መውለድ አልችልም፣ መሃን ነኝ። በቃ አንድ እንድትሰሚኝ የምፈልገው ነገር ከዚህ በኋላ እኔ እና አንቺ መገናኘት አብረን መሆንም የለብንም። ለምንድን ነው እንደዛ ምትለው? እኔ እና አንቺ መሆን አብረን መሆን የለብንም ከዚህ በኋላ በዚህ ምክንያት ነው። ተሳስተውም ሊሆን ይችላል ዶክተር እኮ ይሳሳታል። ለምንድን ነው የሚሳሳተው? እሱ አይደለም ማሽኑ ነው የሚያውቀው። ዶክተሩ ነው የሚያውቀው። አዎ ተሳስተው ሊሆን ይችላል። ሌላ ሌላ ሐኪም ቤት እንሄዳለን። ምንድን ነው ሌላ ሐኪም ቤት? እሺ አሁን እንደዚያ አይደለም። ይኸውልሽ ምትሰሚን ከሆነ ስሚ፣ ምትሰሚን ከሆነ ስሚ። በቃ እኔ መውለድ አልችልም ስለዚህ ማድረግ ያለብሽ ይኸውልሽ፣ ሪና እኔ እንድትጎጂ አልፈልግም። በእኔ ምክንያት ሕይወትሽ እንዲበላሽ አልፈልግም። ለምንድን ነው የሚበላሸው? አይበላሽም ነው እኔ መውለድ አልችልም። በቃ ከኔ ጋር ለምን አብረሽ ትሆኛለሽ? ለምን አብረን እንሆናለን? ከዚህ በኋላ አብረን መቀጠል የለብንም። ምን ይላል? የሚስተካከል ይችላል። ምንድን ነው የሚስተካከለው? አይስተካከልም። አይስተካከልም ብለውኛል። እንደ ተስፋ ቁርጭ ነው የመጣሁት አይስተካከልም። የሚስተካከል ነገር ቢሆን በሕክምና የሚስተካከል ነገር ቢሆን፣ እሺ መፍትሄ ሊኖረው ይችላል ምንም እየሰማሽኛ አይደለም። ምንድነው መፍትሄ ሊኖረው ይችላል ምናምን እኮ እሺ ሌላ ቦታ እንሞክርና ከዛ ተስፋ ትቆርጣለህ። የት ነው የምንሞክረው? የት ነው ሌላ ሐኪም ቤት የምንሞክረው? ሌላ ሐኪም ቤት ቼክ ታደርጋለህ። ተሳስተው ሊሆን ይችላል፣ ወይም ወይም የሌላ ሰው ውጤትም ሊሆን ይችላል። ተሳስተው ነው የሚሆነው በስም መመሳሰል ምናምን። እንደዛም ያጋጥማል እኮ እንደዛ ነው እ ናሽ ሌላ ቦታ ሌላ ሐኪም ቤት እንሄድና ከዛ በኋላ እኔ ምንም ልዩነት ሌለው ነገር ለምን ሄዳል? ለምን ደክማለህ? እንዴት ታቃ አንዴ ታወቃ አንተ ደግሞ እንዴት ታወቅ ማለት እና ታዲያ ዶክተሮች፣ እኔ ከእነሱ በላይ ማን እናምናለን? ጸበል ጸበል እንት እንሄዳለን። በቤተ ክርስቲያኑ ጸበል እንሄዳለን። ሪና እምትሰሚን ከሆነ እምትሰሚን ከሆነ ከእኔ ራቂ በቃ እኔ ከዚህ በላይ መጎዳት አልፈልግም ከዚህ በላይ መጎዳት አልፈልግም እኔ እየጎዳሁ ነው አይደለም በቃ አንቺ ከኔ ጋር በሆንሽ ቁጥር ጊዜሽን እያጠፋሁት ነው ጊዜሽን እያቃጠልኩት ነው አይደል ህይወትሽ መበላሸት የለበትም እኔ መውለድ አልችልም ልጆች ሊኖሩን አይችሉ ምንም እየሰማሽኝ አይደለም በቃ ምንም እየተረዳሽኝ ምናምን አይደለም። እና ምን ላይ ምን ላድርግ ታዲያ? ምንድን ነው ማድረግ ያለብኝ እ ምንድነው ምንድነው? አንቺ መሆን ያለበት ነው እየነገርኩሻለሁ። አዎ መፍትሄ ነው አይደለም። አይሆንም፣ መፍትሄ አይሆንም። እናት የምትሰሚኝ ከሆነ ስሚኝ። በቃ መሆን ያለበት ነገር ነው ይሄ። እየሰማሽኝ ነዋ። አንቺ ብዙ ነገር ይጠብቅሻል። ብዙ ወደፊት ብዙ ላይፍ ይጠብቅሻል። በቃ እኔ መውለድ አልችልም። ከእኔ ጋር መሆን የለብሽም። ከኔ ጋር መሆን የለብንም። በቃ አብረን መቀጠል አንችልም። እኔ እና አንቺ መፍትሄ ሊኖረው ይችላል። ምንድን ነው መፍትሄ? መፍትሄ በቃ እምልሽን ነገር ስምኝ። አስሬ መፍትሄ መፍትሄ፣ አስበኸኝ። እንድንለያይ ስለምፈልግ ነው በቃ። እኔ ከአንተ ጋር መሆን ከፈለግኩ። ብትፈልጊም አይሆንማ። ለምንድነው? ብትፈልጊ አይሆንም። ቤት ብትፈልጊ ቤተሰቦችሽ እሺ ይላሉ እንዴ? ከኔ ጋር እንድትሆኝ እሺ ይላሉ? ነገሪኝ። አንቺ ብትፈልጊ እሺ ይላሉ እነሱ? ምን ማለት ነው መውለድ ከማይችል ሰው ጋር ትዳር እንድትጀምር ይፈቅዱልሻል እንዴ? ንገሪኝ። እኔ ማንም ቤተሰቦችሽም፣ ማንም እንዲያዝንብኝ አልፈልግም። በቃ እኔና አንቺ አብረን መቀጠል የለብንም እያልኩሽ ነው። ምንም እየተረዳሽኝ አይደለም። ስለሱ በቃ ካሜራውም ያሉ ዛሬ የመጨረሻችን ስለሆነ ነው። በቃ ልነግርሽ ስለፈለኩኝ ነው። ሳልነግርሽ በዛው ጥፍት ብዬ እንድቀረው የምትፈልጊው ንገሪ። እሱን ነበር የምትፈልጊው? የምር እየጨነቀኝ ነው ማርያም። ለምን መለያየት መፍትሄ ሊሆን አይችልም? መፍትሄው መለያየትና መለያየት ብቻ ነው ሪና። የምትሰሚን ከሆነ ስሚ። መፍትሄው መለየትና መለየት ነው። አንድ አማራጭ ነው። ሌላ አማራጭ የለንም። ሊኖር ይችላል። ሌላ ምንም አማራጭ የለንም። ብቻ ዶክተር ሊሳሳት አይችልም እያልክ ነው? በቃ መፍትሄ ሊኖረው ይችላል እያልኩ አይደል? ሌላ ሐኪም ቤት ሄደን ምን ይመጣል? ምንም ይፈጠር፣ ነገር አለ እናረጋግጣለን። ምንድን ነው ውሸት አይደለም። ምንድን ነው መውለድ አልችልም ብለ በአንዴ ነው እንዴ አንተ መውለድ አልችልም ስላሉ ብቻ ምንም የማይመጣው ሌላ ጥም ቢት ደም ቼክ እናደርጋለን ከዛ በኋላም የሆነው ነው ያለ ካልሆነም ፀበል ምናምን እንትን እንትን ሪና ምንም እየተረዳሽኝ አይደለም በእናትሽ ከዚህ በላይ በቃ እንትን አትበይ በቃ ከዚህ በላይ እንትን አትበይ በቃ እየነገርኩሽ ነው እኔ ከዚህ በላይ መቀጠል አልችልም እንደዚህ ሆነና ከዚህ በላይ መቀጠል አልችልም እኔ በቃ እኔ ሁሌ ይህን ነገር እያስታወስኩ አንቺ ጋር መሆን አልችልም። አንቺ ሌላ ጥሩ ህይወት ይገባሻል እያልኩሽ ነው። በቃ እኔ አልፈልግም። አንቺ አመልሽን ታደርጊያለሽ አመልሽን ታደርጊያለሽ። ሌላ ነገር ውስጥ አትተቺኝ እ

ንገሪኝ የምናደርገው ምንድን ነው? የምናደርገው ንገሪኝ፣ ምን እናደርጋለን? በቃ ፈጣሪ ያመጣው ነገር ነው። አሜን ብዬ በጸጋ አቀበሏለሁ። ምን አመጣለሁ? እሺ፣ ለምን ከፈጣሪ ጋር እጋጨላለሁ? ነው ጸበል ምናምን እያልኩ በቃ መውለድ አልችልም። በቃ መውለድ ካልቻልኩ አልቻልኩኝም ነው ሌላ ምንም እኮ እንትን አያስፈልገውም። ሌላ ነገር ውስጥ ለምን እንገባለን? አይስተካከልም፣ ነግረውኛል። ይችላል እነሱ ብቻ ነው ይኸውልሽ የምትሰሚን ከሆነ እኔ እነሱም ቤተሰቦችን ፊት ለፊት ዛሬ የጠራሁሽ ማለት እነሱ ፊት የተገናኘ ነው። እነሱ ፊት ነው አይደል? የምንለያዩም እነሱ ፊት እንደሆነ ስለፈለኩኝ እየሰማሽኝ ነው እ በእናትሽ በቃ እና የምልሽን ብቻ አይደል? አይ የምትለኝ ሁሉ አላደር ምንም እየሰማሽኝ አይደለም። በቃ እየተረዳሽኝ አይደል? እኔ ከዚህ በላይ እንድታመማ አታድርጊ። ምንድን ነው? ልታለቅሽ ነው? እንደማፈቅርሽ በጣም እንደማፈቅርሽ ታውቂያለሽ። ለዛም ነው ይሄን ነገር የማደርገው እና እንዴት እንደማፈቅርሽ ታውቂያለሽ፣ በደንብ ታውቂያለሽ። አንቺ እንደዚህ አትሁብኝ፣ በእናትሽ ምንድን ነው የሚያስለቅስሽ? ሻው መናገር አልነበረብኝም። እሺ፣ ወደፊት ተጋብተን ህይወታችንን ህይወትሽን ላበላሸው፣ እሱን ነው የምትፈልጊው? እህ ህይወትሽ እንዲበላሽ ነው የምትፈልጊው? ወደፊት አብረን ቀጥለን ምናምን ይሄን ነገር እኮ ወደፊት መናገር እችላለሁ። ዝም ማለት እችላለሁ እኮ ነው። ግን ህይወትሽ እንዲበላሽ አልፈልግም ማለት በጣም ነው። ተሰለኝ አምጣ። እኔ ስለማፈቅርሽ ነው ደህና ህይወት የምመኝልሽ እኮ። ለዛ ነው ንልዲ አይመልሽ። ስለማፈቅርሽ ነው፣ ከልቤ ስለማፈቅርሽ ነው። ከልቤ ባላፈቅርሽ አብሬሽ መኖር አያቃተኝም። እኔ መውለድ ስላልቻልኩ አንቺ መውለድ የለብሽም ብዬ እኮ አምኜ መቀመጥ አላቃተኝም እኮ ነው። ሁሉም ነገር እኮ መፍትሄ ሊኖር ይችላል። ምንም እየተረዳሽኝ አይደለም ሪ፣ ምንም እየገባሽ አይደለም። በቃ ምን ያክል እንዳሰብኩልሽ አልገባሽም። አሁንም እየተረዳሽኝ አይደለም። እባክሽን ተረጅኝ፣ ተረጂኝና ከኔ ራቂ። ከኔ እንድትረቂ ነው የምፈልግ፣ ይሄን ምልሽ በጣም ስለማፈቅርሽ ነው። በቃ የተሻለ ነገር እንዲገጥምሽ ስለምፈልግ ነው። በኔ ምክንያት ሳትወልጂ እድሜ ልክሽን መኖር ነው የምትፈልጊው? ነገሪኝ። ጀርባሽን አትስጫቸው እሱን ነው የምትፈልጊው? እሺ ዙሪ፣ እናውሪያቸው። ዙሪ የት ነው የምትሄጂው? ለምንድን ነው የምትሄጂው? በቃ ስትረጋጋገኛለሁ። ምንድን ነው ስትረጋጋገኛለሁ ማለት? እንደዚህ ስለተናደድኩም ሊሆን ይችላል። እንደዚህ ነው ላይ የምትለኝ? ምን አናደደኝ? እኔ ተናድጅ አይደለም፣ ለአንቺ ስለማስብልሽ ነው። አትሰሚም እንዴ

እግዚአብሔርን ፍራንክ ነው። እግዚአብሔርን ፍራንክ ነው። የምሬ ነው። የምሬ ፍራንክ ነው። ሁሌ አንተ አታስተካክልም። ፍራንክ እኔ ከባድ ከባድ ፍራንክ እንደማድረግ ታውቂያለሽ። ጅል ነው ማራንም ሰስተላ እንዴት እንደደናገጥኩ አታውቅም። አንተ ይሄው እነሱ አያውቁም ባይዘዊ እግዚአብሔርን። እነሱንም ነው ፕራንክ ያደረኳቸው። ተረጋጊ በቃሽ፣ ተረጋጊ ተረጋጊ። አስለቅሻት አለ አይቆጨኝም። እግዚአብሔርን ግን ያው ፍቅሯን እያያችሁት ነው። መውለድ ባት ሲልም ማብረይ ይሆናል ነው ያለችኝ። ቤተሰቦች እና በጣም ነው ደስ ያለኝ። ቤተሰቦች ሰቦች ይቅርታ አድርጉልኝ። እናንተ ነው ፕራንክ ያደረኳችሁ። ያው ቆይቻለሁ ፕራንክ ከተደራረግን ብዬ ነው ፕራንክ ያደረኳት። እና ቤተሰቦች፣ በደንብ በደን ፍራንክ እንደተደረጋችሁ እርግጠኛ ነኝ። ያው በኔክስት ቪዲዮ ክሳት አለሁ፣ እንገናኛለን። ፋሚሊ ተገኝታችኋል፣ ወዳችኋል።